መሰረታዊ መረጃዎች እና ዘገባዎችን ይዞ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የሚጋብዛችሁ። በዚህ ሰዓት በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። በተለይ በጎንደር ቀጠና ላለፉት አራት ቀናት በቋራ ኮሪደር፣ እንዲሁም ደግሞ ትናንትናና ዛሬ ደግሞ በማዕከላዊ ጎንደር፣ በሰሜን ጎንደር እንዲሁም ደግሞ በደቡብ ጎንደር የተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። እነዚህም ውጊያዎች በተመለከተ አዳዲስ መረጃዎችን በዚህ ሰዓት ወደ እናንተ የማደርሳችሁ ይሆናል። በተለይ የጎንደር ሁለቱም የፋኖ እዞች ወደ አንድነት ለመምጣት ንግግር በጀመሩበት ጊዜ ሁለቱም የፋኖ እዝ የተለያዩ ክፍለ ጦሮች፣ ሻለቃዎች እና ብርጌዶች የጋራ ዘመቻዎችን አድርገዋል። በዚህ ዘመቻም ውጤታማ ሆነዋል። እስካሁን ድረስ የጋራ ዘመቻ ባለማድረጋቸው ሲደርስ የነበረውን ጉዳትም ለመቀነስ መቻላቸውንና በጋራ የስምሪት ቀጠናዎችን በማድረግ ውጤታማ መሆናቸውንም በሁለት አቅጣጫዎች፣ በተለይ በሁለት ግንባሮች፣ በቋራና በጎንደር ዙሪያ የተደረጉ ውጊያዎች ይህንን እያሳያሉ። በተመሳሳይ በበለሳም ከዚህ ጋር የተያያዘ ዝርዝር መረጃ የማድረሳቸውናል። በተለያዩ አካባቢዎች እንግዲህ እየተደረግ ካለው አውደ ውጊያ ባሻገር የተለያዩ ወታደራዊ ክስተቶች እና ወታደራዊ መረጃዎችም አሉ። ከነዚህም መካከል ከስምሪት ቀጠናና ከግዳጅ ቀጠና የሚወጡ ወታደሮችን በተመለከተ ቁጥራቸው እያሻቀበ ነው። በዚህ መረጃ እንግዲህ ወታደራዊ አዛቢዎችም ጭምር ይገኙበታል። ይሄ እንግዲህ በዚህ በሀገር ውስጥ ያለው ሁኔታ ይህን ነው ይመስለው። የአፍሪካ ቀንድ ጉዳይም እንደዚሁ እንግዲህ ከቃላት ጦርነት ወደ ለየለት የአፍሪካ ቀንድ ጦርነት ለጫፍ ለመድረስ ጥቂት እየቀሩት ይመስላሉ። ከዚህ ጋር በተያያዘም እንደዚሁ የዛሬው የኤርትራው ፕሬዚዳንት የካይሮ ጉብኝትና ተያያዥ ጉዳዮችን በተመለከተም እንደዚሁ በመግቢያ ዋና ዋና መረጃዎችን የማደርሳችሁ ይሆናል። እየተከታተላችሁ አብራችሁን ቆዩ። በርከት ያሉ የግንባር መረጃዎች አሉን፣ ወደ ሸዋ የሚወስደን፣ ወደ ወሎ የሚወስደን፣ ወደ ጎንደር የሚወስደን። ከዚህ ከአማራ ክልል ግንባር መረጃዎች ባሻገር ደግሞ በተለያዩ አካባቢዎችም ጭምር ጃዊ እና አካባቢ ወደ ጎጃም የሚወስዱ መረጃዎች አሉ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዛ በፊት እንግዲህ ሰሞኑ መነጋገሪያ ከሆኑት ጉዳዮች መካከል የወልቃይትን ጉዳይ በተመለከተ በወልቃይት ጉዳይ ለበርካታ ዓመታት ጥያቄዎችን በማቅረብ የሚታወቀው ልሳነ ግፏን መግለጫ አውጥቷል። ሰሞኑን እነ ኮሎኔል ደመቀ ዘውዱና እነ ጌታቸው ረዳ አንዴ በአዲስ አበባ ሌላ ጊዜ ደግሞ በሁመራ ያደረጓቸውን መግለጫዎችና ውይይቶች ተከትሎ የወልቃይት ጉዳይ እጅግ አሳሳቢ እየሆነ መምጣቱን የወልቃይት ጠገዴ በተለይ በአለፉት አርባ ዓመታት ልሳነ ግፏን በሚል ድርጅት ለወልቃይት ጠገዴ ጠለምት አማራ ሕዝብ በትነግ ወይም ደግሞ በህዋት ይደርስ የነበረውን ግፍና ሰቆቃ ሲያጋልጥ የነበረው ድርጅት መግለጫ አውጥቷል። ሰሞኑን እንግዲህ ኮሎኔል ደመቀ ዘውዱ በተመለከተና የወልቃይት የማንነት አስመላሽ ኮሚቴ እንዲሁም ደግሞ አስተዳደሩን በተመለከተ የተለያዩ መግለጫዎች እየወጡ ነው የሚገኘው። ይሄ እንግዲህ ሁለተኛው መግለጫ ነው። በዚህ መግለጫ ውስጥ እንግዲህ ረዘም ያለ መግለጫ ነው። በአጭሩ ያው ጊዜ ለአለመሻማት በአጭሩ ወደ እናንተ አደርሰዋለሁ። የወልቃይት ጉዳይ ከድጡ ወደ ማጡ። ልሳነ ጉፋን ድርጅት እንግዲህ ለወልቃይት ጠገዴ ጠለምት ያማራ ህዝብ በተነጎያን የደረሰበትን ከፍተኛ የዘር ማጥፋትና ማጽዳት ዘመቻ፣ ግድያ፣ ስር መፈናቀል፣ ንብረትና ስርዓቱን ንብረቱን መወረስ፣ መሰደድ አስመልክቶ ለኢትዮጵያ ህዝብና ዓለም አቀፍ ማህበረሰብ ግንዛቤ እንዲያገኝና ከጎኑ እንዲሰለፉ ያደረገ ድርጅት ነው። በተጨማሪም የዘር ማጥፋት ማጽዳት የፈጸሙ ወንጀለኞች ለፍርድ እንዲቀርቡ፣ የተበደሉ እንዲካሱ፣ ህዝቡ ያጣውን ፍትህ እንዲያገኝ አጥብቆ የሚታገል እንዲሁም በወልቃይት የአማራ ማንነት ጥያቄ መፍትሄ አቅጣጫ የሚያቀርብ የሰብአዊ መብት ድርጅት ሲሆን ድምፁ ለታፈነው ወገናችን ድምፅ ይሆን ዘንድ ወይም ደግሞ ልሳን ሆኖ እንዲያገለገለ የሚገኝ አንጋፋ ድርጅት ነው። እንግዲህ ልሳነ ግፏን ድርጅት ይሄ ድርጅት የወልቃይት ህዝብ የአማራ ማንነት ጉዳይን በተመለከተ በርካታ ጥናቶችን፣ በርካታ መግለጫዎችን፣ በሚዲያ ቃለ ምልልሶችን፣ ሰነዶችን ጭምር በማቅረብ ይታወቃል። ያው ብዙዎቻችሁ እንግዲህ በተለይ ከለውጡ በፊት የወልቃይት ጉና የሌሎቹ የማንነት ጥያቄ አካባቢዎች ጉልህ የመታገያ ነጥብ በነበሩበት ሰዓት ይሄ ድርጅት በየቀኑ ከኢሳት ሚዲያ የማይጠፋ እንደነበር ይታወቃል። በዚህ ድርጅት እንግዲህ ላለፉት አምስት ስድስት ዓመታት በወልቃይት ጉዳይ ብዙም መግለጫ ይሰጥ አልነበረም። አሁን የወልቃይት ጉዳይ ወደ ተነግ ተመልሶ ሊገባ ነው የሚለው ጉዳይ እንዳሳሰበው ገልጿል። ድርጅቱ እንግዲህ በወልቃይት ያንዣበበው ስጋት አጉልቶ ለማሳየት ከዚህ በታች ላሉት አራት ነጥቦች በማስረጃ የተደገፈ ትንታኔ አቅርቧል። አንደኛ፣ የአስተዳደርና ወሰን ማንነት ጉዳዮች ኮሚሽን ለምን ተቋቋመ? ለምንስ ፈረሰ? በሚል ይሄ ተቋም ተቋቁሞ የፈረሰው ምንም ሳይሰራ የፈረሰው በአዋጁ መሰረት የክልሎች ወሰንና አስተዳደር የማንነት ጥያቄዎች ዙሪያ በተደጋጋሚ የሚታዩ ችግሮችን በማያዳግም ሁኔታ ለመፍታት ተቋቋመ። ቢሆንም ገና ጉዳዩን ሳያሳካ ኮሚሽኑ መቋቋሙ በእርግጥ የአስተዳደርና የማንነት ጉዳዮችን ይመልሳሉ የሚለው ሕዝብ እየተከታተለው ሳለ የአገልግሎት ጊዜው አብቅቶ ተበትኗል። ይህም እንግዲህ ብልጽግና ጥያቄውን ላለመመለስ የሚያሳየው ስልታዊ ብልጣብልጥነት መንገድ መሆኑን በዚህ ትንታኔ ያሳያል። ከዚህ ባሻገር ሁለተኛው በወልቃይት የአማራ ማንነት ጥያቄ የብልጽግና መንግስት በህዝበ ውሳኔ ለመመለስ መፈለጉ የማንነቱ ጥያቄ አይመልሰውም ይላል። የህዝበ ውሳኔን በፍጹም እንደማይቀበል እየገለጸ ነው። አሁን ያለው አስተዳደር ደግሞ ህዝበ ውሳኔ መደረጉ አይቀርም የሚለውን የጉዳይ ተቀብሏል። ከዚህ አንጻር ህዝበ ውሳኔ ለወልቃይት አይሰራም የሚለው ልሳነ ግፏን ህዝበ ውሳኔ ወልቃይት ህዝብ ለአማራ ማንነት የሚክድና ድንበሩ ተከዜ መሆኑን የሚጻረር ነው። የብልጽግና መንግስት የትህነ ወያኔ ፕላንቢ የሆነውን ህዝበ ውሳኔ ለማካሄድ እየሄደበት ያለውን መርህ አልባ በሆነ ግንኙነት የሴራ ፖለቲካ ቅብብሎች ለማስቀጠል የሚያመለክተው ነው የሚያመለክት ነው። ለትህነ ወያኔ ስስ ልብ ያለው መሆኑንም ያረጋግጣል። በተጨማሪ የፌዴራል መንግስቱ በትግራይ ህዝብና በአማራ ህዝብ መካከል የማያባራ ግጭት ፈጥሮ እርሱ የመሀል ዳኛ በመሆን የሁለቱም ክልሎች ሰላማቸውን ኢኮኖሚያዊ ፖለቲካቸውን ማህበራዊ ግን መስተጋብራቸውን እየተናጋ እንዲሄድ ለማድረግ የሚያደርገው እንጂ ህዝበ ውሳኔ ለወልቃይት የት አይሰራም አንደኛ የትግራይ ሪፐብሊክ ለመመስረት ከ 184 ህግ በፊት የተወሰደ በመሆኑ ሁለተኛ የወልቃይት ጠገዴ ጠለምት ወደ ትግራይ በኃይል የተወሰደ ብሔራዊ ክልላዊ አስተዳደሮች ከመቋቋማቸው አዋጁ ከመውጣቱ አዋጅ ቁጥር 7 1974 ከመውጣቱ በፊት የሆነ በመሆኑ ሶስተኛ የህገ መንግስቱ አንቀሳ 48 ንዑስ አንቀሳ 1 የፌዴሬሽን ምክር ቤት የህዝብ አሰፋፈርና ፍላጎት መሰረት በማድረግ ይወሰላል የሚል በመሆኑ ህዝበ ውሳኔን እንደማይቀበለው ነው እየገለጸ ያለው። ሶስተኛው ጉዳይ ደግሞ የማይካድራ የጅምላ ጭፍጨፋ እየፈጸሙ አካላት ለምን ወደ ህግ አልቀረቡም ይላል። የልሳነ ግፏን በዚህም የጎንደር ዩኒቨርሲቲ የጥናት ቡድን እና መሰል ተቋማት ባደረጉት ጥናት በተለይ የወልቃይት በረሃ የማራ ተወላጆች ጅምላ መቃብሮች በማግኘት ምርመራው አረጋግጧል። ከዚህ አንጻር የማይካድራና የተገኙ የጅምላ ጭፍጨፋ መቃብሮችን መሰረት አድርገው ለምን እነዚህን ጭፍጨፋ የፈጸሙት ተጠያቂ አልተደረጉም? ሸሽተው ወደ አገራቸው ወደ ሱዳን፣ እንዲሁም ወደ አገራቸው ወደ ትግራይ፣ እንዲሁም ደግሞ ሸሽተው ወደ ሱዳን ወደ ሌላ ሀገር ሂደዋል ይላል። ስለዚህ ይህን ያደረጉት አካባቢ እነሱ ስላልሆነ የሚል ማሳያ ያቀርባል። ሌላው የፕሪቶሪያውን የሰላም ስምምነት በተመለከተ በኢፌዴሪ እና በትነግ መካከል ጥቅምት 24 ቀን 2013 የተደረገውን የፕሪቶሪያ የሰላም ስምምነት በተመለከተ የብልጽግና መንግስት ተፈናቃዮች የሚላቸው ወንጀል ፈጽመው የሸሹትን ወራሪዎች የጸጥታ ሁኔታውን ሲፈቅድ ተመልሰው ከቤተሰቦቻቸው ወይም ህብረተሰቡ ጋር ይዋሃዳሉ ይላል። ታዲያ ይሄ ከማይ ካድራ አማራው ጭፍጨፍ አንጻር እንዴት ይታያል የሚል መሟገቻ ያቀርባል። እነዚህና ሌሎች ጉዳዮችን ተንትኖ በማቅረብ እንግዲህ አጠቃላይ በወልቃይት ጥያቄ ላይ አደጋ እንዳንዣበበ በበ የሚገልጸው ልሳነ ግፋን ይህንን ጥብቅ መልእክት በሚል በመጨረሻ ለወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች የወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች፣ የወልቃይት የአማራ ማንነት ኮሚቴ ተወካዮች ትክክለኛው የወልቃይት የአማራ ማንነት ጥያቄ መፍትሄ መንገድ ገለልተኛ በሆነ ጂኦግራፊያዊ ታሪካዊ መረጃዎችን ባካተተ የፖለቲካ ውሳኔ ነው ስትሉ የነበረውን አቋማችሁን ወደ ጎን ትታችሁ ህዝበ ውሳኔ ተግባራዊ ለማድረግ እየሄዳችሁበት ያለው መንገድ በትግል የተገኘን ነጻነት ፈርማችሁ ለጥላት እንደሰጣችሁ ትንቆጥረዋለን። በታሪክም ተጠያቂዎች ናችሁ። ማይካድራ ላይ በሰላማዊ የአማራ ህዝብ ጨፍጭፈው የሄዱትን ወራሪዎች በተፈናቃይ ስም ለመመለስ የጀመራችሁት ሂደት በአማራ ህዝብ ላይ ንቀት የተሞላበት እንቅስቃሴ ሲሆን የወልቃይት የአማራ ማ የአማራ ማንነት ከወራሪዎች ጋር እጣው እንደ እንደ ይቅርታ ከወራሪዎች ጋር እጣ እንደ ተጣጣላችሁ እንቆጥረዋለን። የወልቃይ ጠገዴ ማህበረሰብን ከታሪካዊ አማራዊ ማንነቱ ነጥሎ የራሱ ክልል እንዲያቋቁም የሚደረገው የካህዲዎች ጥምረት በቅርበት ስንከታተለው ቆይተናል። በአጠቃላይ የብልጽግና መንግስት እንድታስፈጽሙ የሰጣችሁ አጀንዳ በህዝብ ላይ በኃይል ከጫናችሁ ከመጫናችሁ በፊት ህዝብ እንዲመክርበት ቅድሚያ ስላልሰጣችሁ በወገኖቻችሁ ለሚደርሰው ጉዳት አጥብቀን የምንቃወማችሁና የምንታገላችሁ መሆናችሁን ለማሳወቅ እንፈልጋለን። ስለሆነም ህዝቡ ያልመከረበት ያልዘከረበት፣ ያልተስማማበት ጉዳይ በኃይል መጫን እንዳይሞከር ስንል በድጋሚ እናሳስባለን። ፍትህ የህሉና አደጋ ህሉናው አደጋ ላይ ለወደቀው የአማራ ህዝብ ጥቅምት 19 ቀን 2018 ዓ ምት አሜሪካ ይላል እንግዲህ የልሳነ ጉፋን መግለጫ ከሞላ ጎደል ይህንን ይመስላል። በንባብ ጊዜ ለድምፅ መቆራረጥና ንባቡ እንግዲያው ላይ ለነበረው የረፍት ጊዜም ይቅርታ ጠይቃለሁ። በቀጥታ ወደ መረጃዎቹ ነው የምሄደው። ወደ መረጃዎቹ ስሄድ እንግዲህ በተለይ የኢትዮጵያን አጠቃላይ የውስጥና የውጭ ውጥረቶችን በስዕላዊ መረጃዎች በማሳየት ወደ ዝርዝር መረጃዎች እሄዳለሁ። እንግዲህ የኢትዮጵያ ውጥረቶች ሁለት ቅርጽ እየያዙ ይመስላል። አንደኛው ሀገር ውስጥ ጦርነት ነው። ሁለተኛው ደግሞ በምስራቅ አፍሪካ እያንዣበበ ያለው የአፍሪካ ቀንድ ከባድ ጦርነት ነው። ከዚህ አንጻር እንግዲህ አሁን በኢትዮጵያ ውስጥ ያለው ጉዳይ ወደ ሁለት የለየለት ጦርነትና ቀውስ እየሄደ ይመስላል። የአፍሪካ ቀንድ ሁኔታ ስንመለከት ኢትዮጵያ ቀይ ባህር በር እና የአሰብ ወደብ ጉዳይ ወጥራ ይዛለች። እንግዲህ በቃላት በየመድረኩ በየስብሰባ አዳራሹ በወታደራዊ በሲቪል አመራሮች የሰብና የቀይ ባህር ጉዳይ ው መንግስት አቋም የህልውና ጉዳይ ተደርጎ ተወስዷል። የፖለቲካዊና ወታደራዊ ሹማምንት በአደባባይ በግልጽ አቋማችን ይህ ነው ብለው ባለፉት ሶስት ቀናት ብቻ እንኳ ብንመለከት የጦር ኃይሎች ጠቅላይ አዛዥ አብይ አህመድ የፓርላማ ንግግር የቅድመ ጦርነት ውጤት ድምዳሜን ጭምር በመግለጽ ነው እንግዲህ በሚሊዮን ፐርሰንት የጦርነቱ ውጤት የታመነበት ነው በሚል የገለጹት። ሁለተኛው የጦር ኃይሎች ኢታማጆርሹ ፊልድ ማርሻል ብርሃኑ ጁላ በባሌም በቦሌም አሰብና ቀይ ባህርን የግላችን እናደርጋለን የሚለው 118ኛው የመከላከያ ሰራዊት ቀን ሲከበር ከቀናት በፊት የተናገሩት ነው። እንግዲህ ይህንን በተመለከተ በኢትዮጵያ በኩል ጦር ኃይሎች ጠቅላይ አዛዡና ና ኢታማጆርሹ ይህንን እያሉ ነው። በኤርትራ በኩል ደግሞ ቀይ ባህርም ሆነ አሰብ ሉዓላዊ ግዛቴ ነው፣ ማንም አይደፍረውም በሚል ወታደራዊ ዝግጅት እየተደረገ ነው የሚገኘው ኤርትራ። ከወታደራዊ ዝግጅት ባሻገር የኢትዮጵያ መንግስት ከሚታገሉ የውስጥና የውጭ ኃይሎች ጋር ጥድፊያ የተሞላበት ትብብሮችንም እያደረገች መሆኗ እንግዲህ በቀጠናው ውስጥ ከሚስተዋሉ ፖለቲካዊና የኃይል አሰላለፍ ጉዳዮች መካከል አንዱ ነው። በዚህም እንግዲህ በተደጋጋሚ እየተገለጸ ይገኛል። አንዱ የዚህ ማሳያ የአስመራ ካይሮ፣ የሞቃዲሾ ጥምረት የሚባለው ነው። ባለፈው እንግዲህ ሞቃዲሾ አስመራና ካይሮ በጋራ አንድ ጥምረት አዘጋጅተው ነበረ። ያ ጥምረት አንዱ ማሳያ ነው እንግዲህ። ከዚህ ባሻገር በአገር ውስጥም የጽምዶ የአፋር ኃይሎች እና ሌላው ከኤርትራ ጋር ያሉ ትብብሮችንም የሚያሳዩና በቀላሉ የማይታዩ ናቸው። ሌላው በኤርትራ ከዚህ ከሦስትዮሹ ከአስመራው ከካይሮ ከሞቃዲሾ ባሻገር የኤርትራና የሱዳን ጉዳይን በቀላሉ የሚታይ አይደለም። በቀጠናው ላለው ውጥረት ትልቅ ማሳያ ሆኖ ሊቀርብ የሚችል ነው። እንግዲህ ሱዳንና ኤርትራ ያላቸው ጥምረት ነው። ኢትዮጵያና ኤርትራ እንግዲህ በየቀኑ የቃላት ጦርነት ውስጥ ከገቡ ቆይተዋል። በዛሬው ዕለት የተሰማው የፕሬዝዳንት ኢሳያስ አፈወርቂ የካይሮ ጉዞ ከሰሞነኛ የግብጽ ፕሬዝዳንት አልሲሲ ፉከራ እና ዛቻ ጋር ሲደመር የአፍሪካ ቀንድ ውጥረትን ወደ ተባባሰና ወደ ተካረረ ደረጃ ያሳድገዋል። እንግዲህ ፕሬዚዳንት ኢሳያስ ሩሲያና ቻይናን ለቀናት ከጎበኙበት ጉብኝት በኋላ ረዘም ያለ ጊዜ በትንሹ አምስት ቀናትን የሚፈጅ የካይሮ ጉብኝት መርሃ ግብር ይፋ አድርገው ነው ዛሬ ከአስመራ ወደ ካይሮ የበረሩት። እንደ ኤርትራ ማስታወቂያ ሚኒስትር ገለጻ ይህ እንግዲህ ረጅም ቀናት የሚፈጅ የቆይታና የዲፕሎማሲ ጉዞ ተብሎ ሊታይ ይችላል። የግብፁ ፕሬዝዳንት አባይ ግድብ ከተጠናቀቀ በኋላ ሶስት ዛቻዎችን እና ሁለት የቀጥታ እርምጃ ማስጠንቀቂያዎችን ማሰማታቸው ይታወቃል በዚህ በኩል እንግዲህ ሌሎቹ የግብጽ ባለስልጣናት የተናገሩትን ሳይጨምር ፕሬዝዳንቱ ሶስት ዛቻዎችን እና ሁለት የቀጥታ እርምጃዎች ማስጠንቀቂያዎችን አሰምተዋል የአባይ ውሃ የግብጽ ደህንነት አደጋ ላይ ሲወድቅ ግብፅ እጆቿን አጣጥፋ ቁማ የምትመለከት የሚመስለው ካለ ሱሞኝ ሞኝ ነው የሚለው የአልሲሲ ንግግር እንግዲህ በቅርብ ጊዜ ያለው ንግግር ነው። በኢትዮጵያ በኩል እንግዲህ የኃይልና የፖለቲካ ቀጠናዊ ዓለም አቀፍ የኃይል ወታደራዊ ሚዛን ትንተና ከፍተኛ የሆነ እጥረት ያለበት አብይ አህመድ ከዚህ በፊት በሶማሌላንድ የወደብ ኪራይ በሚል ከሶማሌላንድ ጋር እንደዚሁ በጥድፊያ የገባው የወደብ ኪራይ ሞቃዲሾ ጋር እንደዚሁ የዲፕሎማሲ ፊት መዟዟር ውስጥ ከቶት ለግብጽ መልካም እድል ነው የፈጠረው። ያ ምንድነው የሆነው? ግብጽ የጦር ሰፈሯን በኡጋዴን 269 ኪሎ ሜትር የቅርብ ርቀት በኢትዮጵያ 269 ኪሎ ሜትር የቅርብ ርቀት እንድታሰፍር እድል ሰጥቷታል። እንግዲህ ይሄ በአብይ አህመድ የወደብ ኪራይ ስምምነት ይህንን አደጋ ካመጣ፣ አሁን ደግሞ የአሰብና የቀይ ባህር ጉዳይ ደግሞ አሰሞኑ ከፕሬዚዳንት ኢሳያስ ጉብኝትና ከግብፅ አንጻር ምን አይነት ዲፕሎማሲያዊ ኪሳራ ሊያመጣ ይችላል? በተለይ በአሰብና ቀይ ባህር ጉዳይ ግብፅ ምን እድል ሊሰጣት ይችላል? የኤርትራው ፕሬዚዳንት ከዚህ ጉብኝት በኋላ ምን ልንመለከት እንችላለን? እንግዲህ የግብፅና ኤርትራ ወደ ወታደራዊ ትብብር ግንኙነታቸውን ካሳደጉ በርካታ አመታትን አሳልፈዋል። ስለዚህ በዚህ ጉዳይ በቀጣዮቹ ቀናት ምን ይሰማል የሚለው እንግዲህ የአፍሪካ ቀንድ በተለይ የኢትዮጵያና ኤርትራን፣ የሱዳንና ኤርትራን፣ የሱዳንና ኢትዮጵያን፣ የግብጽና ኢትዮጵያን፣ የቀይ ባህርን ጉዳይ የተመለከቱ ፖለቲካዊ ምልከታዎች አይን የማይነቀልበት ጊዜ እየመጣ ነው። ከዚህ አንፃር እንግዲህ የዛሬው የአስመራና የካይሮ የዲፕሎማሲ ግንኙነት ወደፊት ምን ይዞ ይመጣ ይሆን አብሮ የሚታይ ነው። ወደ ሌሎች ግንባር መረጃዎች ነው የማልፈው። አጠቃላይ እንግዲህ የአፍሪካ ቀንድ ላይ ያለው ስዕል ይህንን ይመስላል። ዛሬ የኤርትራ ማስታወቂያ ሚኒስትር ፕሬዚዳንት ኢሳያስ አፈወርቂ ለአምስት ቀናት የስራ ጉብኝት ወደ ካይሮ ረፋዱን መሄዳቸውን አሳውቋል። ወደ ግንባር መረጃዎች ሲሄድ እንግዲህ በርካታ አውደውጊያዎች እየተደረጉ ነው። አፍላ ውጊያዎቹ ቀጥለዋል። ወታደራዊ ኪሳራ፣ ሰብአዊ፣ ቁሳዊ ኪሳራዎች እንደዚሁ የሚጠበቅና እየተከሰተ ያለ ነው። በዚህም እንግዲህ መስመራዊ ወታደሮች ኪሳራዎችን አስተናግደዋል። ከዚህ ባሻገር እንደዚሁ ወደ አዛቢዎች ወደ ፋኖ ተቀላቅለዋል። ይህንን በተመለከተ በተለያዩ አካባቢ ያሉ መረጃዎችን በቅደም ተከተል አደርሳለሁ በሸዋ ቀጠና ፋኖን የተቀላቀለ ሚሊሻ ከግዳጅ ስምሪት ጋር በተያያዘ በተለይ መከላከያ በሚሊሻ አባላት ላይ እያደርስብናል ያለውን ጥቃት ለፋኖ አጋልጧል። የሚሊሻ አባላቶቹ መከላከያ ከሚሰጣቸው ስምሪት ውጭ እንደዚሁም ቤተሰብ ለመጠየቅ እንኳ ሂደው ቢገኙ ከፋኖ ጋር ተገናኝታችኋል በሚል የሚጠብቃቸው ወታደራዊ እርምጃ እየከፋ እንደሆነ ነው የተገለጸው። የሚሊሻ አባላት አማራጭ ካገኙ ከግዳጅ የመውጣት ፍላጎታቸው ከፍተኛ ነው። አንዳንዶቹ እንደውም እርምጃ ወስደው ሊወጡ ይችላሉ። ብዙዎቹ ይሄ አቋም እንዳላቸው ይሄ ሚሊሻ አባል አጋልጧል። ወደ ጎንደር ቀጠናዎች በተለያዩ ቦታዎች ያሉ ውጊያዎችን በተመለከተ መረጃዎችን ስናደርስ በጎንደር በተለያዩ ቦታዎች ከባድ ውጊያዎች እየተደረጉ ነው። የደፈጣ ጥቃቶች፣ ድንገተኛ ውጊያዎች ተደርገዋል። በዚህም እንግዲህ በተለይ በማዕከላዊ ጎንደር በለሳ፣ ሊቦ ከምከም፣ ደቡብ ጎንደር ጨምሮ ወደ ቋራም ጎንደር ዙሪያ ወረዳም ውጊያዎች ተደርገዋል። የመጀመሪያው በለሳ ያለውን ስንመለከት በለሳ ከአርባያ ከተማ አቅራቢያ አባይና ድርቃ ልደታ ተብሎ በሚጠሩ ሁለት ቦታዎች ዛሬ ማለዳ ውጊያ ተደርጓል። ከሁለት ግንባር የመንግስት ኃይል በሌሊት በመንቀሳቀስ የፋኖ ይዞታዎችን ለመቆጣጠርና ፋኖን ከበባ ውስጥ ለማስገባት ያደረገውን እንቅስቃሴ ተከትሎ ነው ውጊያ የተቀሰቀሰው። ከአርባየ ከተማ በአራት ኪሎ ሜትር ርቀት ላይ በተደረገው ውጊያ እንግዲህ የእጅ በእጅ ውጊያም ስለመደረጉ የሚገልጹ መረጃዎች አሉ። የመንግስት ኃይል በሁለት ግንባር እስከ አምስት መቶ የሚደርስ የሚሊሻ መከላከያ የአድማ ብተና እንዲሁም ደግሞ የፖሊስና የብልጽግና ኃይል ይዞ መጥቶ ነበረ። እንግዲህ ብልጽግና ካድሬዎችን በአካባቢ ዘመቻ በመረጃና በጥቆም አብረው ይሳተፋሉ። በዚህም ቀድሞ መረጃ የደረሰው ፋኖ ቦታዎችን በመያዝ ውጊያ እና ድንገተኛ ጥቃት ፈጽሞ ጉዳት ደርሷል። በዚህም እንግዲህ የደረሰው ጉዳት በዝርዝር አልታወቀም። የመንግስት ኃይል ግን ከውጊያው በኋላ ለዘጠኝ ሰዓታት በአካባቢው ውጊያም ከተደረገ የደፈጣ ጥቃትም ከተደረገ በኋላ አካባቢውን ለቆ ወጥቷል። በድሽቃ በዙ 23 ሽፋን እየሰጠ የመንግስት ኃይል ቆስለኞችንና አስከሬኖችን ይዞ ወደ አርባያ ከተማ ተመልሷል። በፋኖ በኩልም የደረሰው ዝርዝር ጉዳት አልታወቀም። በመንግስት ኃይሎች ላይም እንደዚሁ የደረሰው ጉዳት አልታወቀም። የውሎ ሁኔታው ግን ይህንን ይመስላል። ሌላው በአዲስ ዘመን ከተማ ዙሪያ እስከ ጣራ ገዳም ድረስ በተለያዩ አካባቢዎች ውጊያው ሲደረጉ ውለዋል። ይህንን ውጊያ ለማገዝም እንደዚሁ ከብናት እና ከአዲስ ዘመን ከተማ ተጨማሪ ኃይል ስለመንቀሳቀሱ ለማወቅ ተችሏል። በዚህም እንግዲህ በተለይ ቋላ ተብሎ በሚጠራው አካባቢ የሚሊሻና የአድማ ብተን አባላት ጉዳት አስተናግደዋል። ዙ23 ከውጊያው በኋላም እስካሁን ድረስ በአካባቢው የድብደባ ቀጥሏል። በዙ23 ድብደባው በሰው ላይ የደረሰ ጉዳት የለም እስካሁን በደረሰ የእርሻ ሰብል ላይ ግን ጉዳት እንደደረሰ የዓይን እማኞች ገልጸዋል። የጎንደር ጠቅላይ ግዛት ሕዝብና የአማራ ፋኖ ብሔራዊ ኃይል ሰሜን አማራ በላይዝ ቀጠና ሁለተኛ የጋራ ዘመቻቸውንም እንደዚሁ አድርገዋል። ከጥቅምት 16/2018 ጀምሮ እየተደረገ በሚገኘው የቋራ ኮሪደርና ቀጠና ዘመቻ ባሻገር ሌሊቱን ከጎንደር ከተማ በቅርብ ርቀት በምትገኘው ጎንደር ዙሪያ ወረዳ ከተማ ማክሰኝት እንደዚሁ የጋራ ዘመቻ አድርገዋል። በዚህ በማክሰኝት ከተማን በሌሊት በመግባት እንደዚሁ ተቆጣጥረዋል። እንግዲህ በተለያዩ ቦታዎች እንደዚሁ ከፍተኛ ተኩስ ነበረ። ሌሊቱን ሁለቱ ዞች ከተማዋን ተቆጣጥረው ነበር። ይህንንም በተመለከተ እንደዚሁ የደረሰው ዝርዝር ጉዳት አልታወቀም። የብልጽግና የአካባቢ ባለስልጣናት ግን ፖሊስ ጣቢያዎችን በመልቀቅ ወርል ዲቪዥን እና ቴክኒክና አካባቢ ከሚገኙ የመከላከያ ካምፖች ሄደው ገብተው ከለላ የአግኝተው ማደራቸው ነው የታወቀው። የደረሰው ጉዳት በዝርዝር አልታወቀም። ወደ ዳባት ስንሄድም ሰሜን ጎንደር ወደ ሰሜን ጎንደር በዳባት ከተማ ሌሊቱን እንደዚሁ ፋኖ ወደ ከተማ ገብቶ ከፍተኛ ተኩስ ነበር። በከተማው እስከ ንጋት ድረስ በካምፖች በፖሊስ ጣቢያና በአስተዳደር አቅራቢያ ከፍተኛ ተኩስ ይደረግ ነበረ። ፋኖ ወደ ከተማው በገባበት ወቅት የመንግስት ኃይልም እንደዚሁ ያጸፋ ምላሽ ሰጥቷል። ከፍተኛ ተኩስ ነበር ያደረው የሚሉት የከተማ የመረጃ ምንጮች እኛ ስንነሳ እንደውም ሰው የተረፈ ያለ አይመስለንም ነበረ። ሆኖም ግን ከተኩስ ቢያድርም የደረሰውን ጉዳት ለማወቅ ወይም እንዲሁም ደግሞ የደረሰው ጉዳት አልተመለከትንም ሲሉ ነው የገለጹት። ሌላው እንግዲህ የማክሰኝትን የሁለቱን የፋኖዝ ክፍለ ጦሮች የቱን ጥቃት በተመለከተ እንደዚሁ የደረሰው ጉዳት በዝርዝር አልታወቀም። ከወታደራዊ ካምፕ የብልጽግና ባለስልጣናት የወጡት ከሰዓት በኋላ ነው። እንግዲህ ያው የብልጽግና ባለስልጣናት ብዙዎቹ አሁን ህይወታቸውን እያተረፉ ያሉት በወታደር ካምፕ ውስጥ እየገቡ ነው። ከዛ ባለፈ ተረጋግተው መምራትም ህዝብ ማስተዳደርም እየቻሉ አይደለም። ያው እንግዲህ ተደጋግሞ የተገለጸ ነው። በቅርቡ እንኳ የሸዋሮቢት የጸጥታ ቢሮ የጸጥታ ኃላፊ ከተገደሉ በኋላ የሸዋሮቢትና የቀወት ወረዳ ባለጽግና ባለስልጣናት ወደ ካምፕ እንዲሁም ደግሞ ወደ ደብረ ብርሃን መሄዳቸው ይታወቃል። ወደ መረጃዎቹ ቀጥላለሁ። እንግዲህ ወደ መረጃዎች ሲቀጥል ወደ ቋራ የሚወስደን መረጃን ማስከትለው በቋራ ለአራት ቀናት ተከታታይ በተደረገ ውጊያ ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። እንደ መረጃ ምንጮቹ በውጊያው ውጊያው ለአራት ቀናት እየቆየ ነው። በተለይ የምዕራብ ዕዝ አራት መቶ አራተኛ ኮር እየተሳተፈበት ነው። የአራት መቶ አራተኛ ኮር አንድ ሬጅመንት ወታደራዊ አዛዥ በውጊያው ስለመገደሉ እና ሌሎቹ ደግሞ የሽምቅ ተዋጊ የእግረኛ የኮማንዶ አባላት የመካናይዝድ እንዲሁም ደግሞ ሰው አልባ አየር ወይም ደግሞ ድሮን በዚህ ውጊያ የጋራ ዘመቻ እንዳደረጉ ነው ከመንግስት በኩል መረጃዎች የሚያሳዩት። የቀጠነው ውጊያ በተለይ ወንበልጌ፣ ሳሊያህ፣ ሽመለግር፣ አለሙ ተራራ ተብሎ በሚጠሩ አካባቢዎች እስከ ጎለጎ ወንዝ ድረስ ከባድ መሳሪያ የታገዘው ውጊያ ተደርጓል። በመንግስት ኃይል መንግስት ያለ የሌለ ኃይሉን ይዞ ነው ወደዚህ ገብቶ ውጊያ ሲያደርግ የነበረው። በአየርም በምድርም እንግዲህ መንግስት ይህንን ኮሪደር ቀጠና ለመያዝ በሚል ከፍተኛ ዘመቻ አድርጓል። ቁስለኛ ሞትን በተመለከተ በምንም ሁኔታ ማወቅ አይቻልም የሚሉት የአይንማኝ ማኝ የሬጅመንት አዛዥ፣ በመከላከያ በኩል በፋኖ በኩልም ፋኖ የጎንደር ጠቅላይ ግዛት እዝ የበጌ ምድር ክፍለ ጦር የኃይል አዛዥ እንደዚሁ ከዋና ዋናዎቹ መካከል የሞትን የደረሰ ጉዳት ተሰማ እንጂ ሌላውን ለማወቅ አልተቻለም። በንጋት ጀምሮ በጫካ እንዲሁም ደግሞ በምሽት በወንዞች አካባቢ በተደረገ ውጊያ የወደቀውን አስከሬን የጠፋውን ማወቅ አልተቻለም። የተበታተነ ኃይል አለ፣ እንዲሁም ደግሞ በህይወት ይኑር አይኑር እንደዚሁ የማይታወቅ ኃይል የጠፋ አለ። አካባቢው ያለው ጫካ እና የውጊያውን ባህሪ ተከትሎ ያለው ሁኔታ ለማወቅ አልተቻለም ነው የሚሉት የቋራን ኮሪዶር የመቆጣጠር ፍላጎት በሚል በዋናነት በተለይ በሁለት ጉዳዮች ምክንያት ይህንን ውጊ ያደረገው መንግስት ውጊያው ግን እንደከሸፈበት ነው መረጃ ምንጮች የሚገልጹት። በምድርም በአየርም ይህንን ውጊ ያደረገው አንደኛው አካባቢው የሱዳን ኮሪደር በመሆኑ እና በሰሜን ምዕራብ ኢትዮጵያ ከሚገኙ እጅግ ወሳኝ ወታደራዊ ቀጠናዎች አንዱ በመሆኑ፣ ሁለተኛው ሰሞኑን የጎንደር ቀጠና የሚገኙ ፋኖች የእዝ መሪዎች አንድነትን ለማምጣት የሚያደርጉትን ጉዳይ በተመለከተ መንግስት መረጃውን መሰረት አድርጎ በአየርም በምድርም ይህንን ከባድ ዘመቻ ከፍቶ ነበር። እንግዲህ ዛሬ ውጊያው ቆሟል። ነገር ግን የመንግስት ኃይል አሁንም መመለስ እና መውጣት የማይችልበት ሁኔታ ውስጥ ነው ያለው ብለዋል የመረጃ ምንጮቹ። አንደኛው በውሃ ሙላት ሲሆን፣ ሁለተኛ ከኋላ መንገድ በፋኖ በመያዙ ነው። ተጨማሪ ኃይል ከመተማ በሽንፋ ወደ ቋራ እንዲሁም ደግሞ ከጎንደር በሻውራ ቋራ ተጨማሪ ኃይል ስለመንቀሳቀሱ ተገልጿል። እንግዲህ ይህንን በተመለከተ ተጨማሪ መረጃዎች ካሉ ወደ እናንተ የሚደርሱ ይሆናሉ። እስካሁን የሰብአዊ ቁሳዊ ወታደራዊ ኪሳራዎችን በተመለከተ የሬጅመንት አዛዥና በፋኖ በኩል ደግሞ የክፍለ ጦር ዘመቻ መሪ ከመሞታቸው ውጭ ሌላው የታወቀ ነገር የለም። ሌላው የሚሊሻ አባላትን በተመለከተ ነው። በአንድ አካባቢ ብቻ የወጣ ሪፖርት እንደሚያሳየው ለብልጽግና እጅግ አስደንጋጭ የሆነ ሪፖርት ነው እየወጣ ያለው። በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር እንዳሳወቀው በሚዳና ሬማ ቀጠና ባለፉት ሶስት ሳምንታት ከ264 በላይ የሚሊሻ አባላት ተቀላቅለውኛ ሲል ነው እየገለጸው። የግድይ ትጥቅ ያላቸው ናቸው። አህዛዊ መረጃውን በተመለከተ የራሱ የእዙ ነው። አህዛዊ መረጃዎቹ አላቦ ቢራባ ተብላ ምጠራ ቀበሌ ከ81 በላይ የሚሊሻ አባላት መጀት ቀበሌ 31፣ ጠባቢት ቀበሌ እንደዚሁ 9፣ አዝማ ቀበሌ 28፣ ይጎብያ ቀበሌ 79፣ እንዲሁም ደግሞ ቄጠማ ቀበሌ ደግሞ 32 የሚሆኑ የሚሊሻ አባላት በአጠቃላይ ከ264 በላይ የሚሊሻ አባላት ተቀላቅለውኛል ነው ያለው። እንግዲህ ምን ያክል እንደሆነና በአሃዛዊ መረጃ ሲታይ ብልጽግና መሬት ላይ የሚሊሻ መዋቅሩ በእጅጉ እየፈረሰ መሆኑን የሚያሳይ ነው። ሰሞኑን ከዚህ ጋር በተያያዘ እስቲ አካባቢ ከውጊያ ጋር በነበረ ሁኔታ የደረሰው ጉዳት እንደዚሁ ሲቀርብ ነበረ። ሌላው በለሳ ተጨማሪ መረጃ አለ። በለሳ ተጨማሪ መረጃ በከጉ ኋላ ከተማ አቅራቢያ በሌሊት በመንቀሳቀስ ፋኖን ከበባ ውስጥ ለማስገባት ከተንቀሳቀሰ የመንግስት ኃይል ጋር በተደረገ ውጊያ ሰብዓዊ ቁሳዊና ወታደራዊ ኪሳራ ደርሷል። ፋኖ የመንግስት ኃይል ስምሪት መረጃ ቀድሞ ደርሶ ስለነበር በፈጸመው ድንገተኛ ጥቃት ጉዳት ደርሷል። የደፈጣ ጥቃቱን ተከትሎ የመንግስት ኃይል ጉዳቱን ይዞ ወደ ኋላ ተመልሷል፣ ወደ ተነሳበት። ይሄ ጥቃት የተፈጸመበት ቦታ ሊሊ ተብሎ የሚጠራ ቦታ እንደሆነ የመረጃ ምንጮቹ ገልጸዋል። ሌላው አዲስ ዘመቻ ስልት ታቅዷል የሚላለን እንደ ጥንቃቄ መልእክት ሊታይ የሚችል ነው። በመከላከያ የመረጃና ደህንነት እንዲሁም ደግሞ የብሔራዊ መረጃ አገልግሎት ሰራተኞች ሰሞኑን ተነጋግረው አንድ እቅድ ነድፈዋል። እሱም ከሚቀጥለው ጥቅምት 29 ቀን ጀምሮ ይላሉ የመረጃ ምንጮቹ ቃል በቃል የተመረዘ ሬሽን ስርጭት እና ሬሽኑ በፋኖጅ እንዲገባ እንዲሁም ደግሞ ሬሽን የጫኑ ተሽከርካሪዎች በፋኖጅ እንዲገቡና ምሽጎችን ለፋኖ እስከ ሬሽኑ ድረስ ጥሎ በመውጣት በዚህ መንገድ ጥቃት ለማድረስ እቅድ ስለ መውጣቱ ነው መረጃዎቹ ምንጮቹ የገለጹት። ይሄ ቃል በቃል እየመጣ ነው። ከድሮና ከመደበኛ የምድር ጦር ውጊያ ባሻገር እንደዚሁም በዚህ መንገድ በሬሽን በኩል ፋኖን ለማጥቃት እቅድ ወጥቷል ነው የተባለው። ወደ ሌላው መረጃችን ሲቀጥል በአማራ ክልል ዋገምራ ዞን አምድ ወርቅ ወረዳ ዱራ ተብሎ በሚጠራ የሚሊሻ እና የአድማብተና ግንባር ላይ የነበሩ የሚሊሻና እና የአድማብተና አባላት ወደ ፋኖ ስለመቀላቀላቸው መረጃዎች ጠቁመዋል። የሻለቃ መሪና የቡድን መሳሪያ ተኳሹን ጨምሮ 11 የሚሊሽ አባላት ከግዳጅ ቀጠናቸው በመውጣት ሙሉ የወገብ የእጅና የደረት ትጥቅ እንደያዙ ወደ ፋኖ ተቀላቅለዋል ተብሏል። በተመሳሳይ በራያ ቆቦ ቀጠና በአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ከአምሳ በላይ ወታደሮች ተቀላቅለውኛል ሲል እሱም አሳውቋል። ከዚህ መካከል አንድ የሻለቃ አዛዥ እንግዲህ በውጊያ ውስጥ የሻለቃ አዛዥ በጣም ወሳኝ ሚና ካላቸው ወታደራዊ መስመራዊ መኮንኖች መካከል አንደኛውና ወሳኙ ነው። የሻለቃ አዛዥ ይገኝበታል። አስራ አንድ እንደዚሁ የሻምበል አዛዦች እና መሪዎች ይገኙበታል ሙሉ ትጥቅና መሳሪያቸውን ይዘው ነው በአንድ ሳምንት ውስጥ የተቀላቀሉ ሲል ነው እዙ ያስታወቀው። ሌላው ሰሞኑን እንግዲህ በማንነታቸውና በእምነታቸው ምክንያት ጭፍጨፋ እየተፈጸመባቸው የሚገኙ በአሩሲ ቀጠና የሚገኙ የኦርቶዶክስ እምነት ተከታዮች ላይ ጭፍጨፋው ዛሬም ቀጥሏል። እስካሁን ድረስ ባሉ መረጃዎች በተለያዩ የአሩሲ ወረዳዎች በአንድ ሳምንት ብቻ 63 የኦርቶዶክስ እምነት ተከታዮች ጥቃት ደርሶባቸዋል። አቦምሳና ሸርካ ወረዳን ጨምሮ በተለያዩ ቀበሌዎች 49 የኦርቶዶክስ እምነት ተከታዮች ብቻ ተለይተው ተጨፍጭፈዋል። ከሁለት ዓመት እስከ 81 ዓመት እድሜ ያላቸው መረጃን የማስከትለው በተለያዩ ወረዳዎች በአሩሲ በኦሮሚያ ክልል በእምነታቸው ብቻ ተለይተው የኦርቶዶክስ እምነት ተከታዮች እየተጨፈጨፉ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ከነዚህ መካከል 63 የሚሆኑ የኦርቶዶክስ እምነት ተከታዮች ጉዳት ደርሶባቸዋል፣ ጥቃት ደርሶባቸዋል። አቦምሳና ሸርካ ተብሎ በሚጠሩ ሁለት ወረዳዎች የተለያዩ ቀበሌዎች 49 የኦርቶዶክስ እምነት ተከታዮች ብቻ ተለይተው ተጨፍጭፈዋል። የተጨፈጨፉት በእድሜ ገደብ ሲታዩ ከሁለት ዓመት እስከ 81 ዓመት አዛውንት የሆኑ በተለይ በተለይ ደግሞ 27ቱ የአንድ ቤተሰብ አባል የሆኑ የ11 ቤተሰብ አባላት የሆኑ 27 ሰዎች ተጨፍጭፈዋል። ሴቶችና ህፃናት እናትና ልጅን አባትና ልጅን ጨምሮ 19 እንደዚሁ ታግተው ተወስደዋል። ያሉበት አይታወቅም። 13 ቆስለው ሆስፒታል ገብተዋል። ከ7200 በላይ የሚሆኑ ደግሞ ስጋት ላይ ወድቀዋል። እንዲሁም ደግሞ 1900 የሚሆኑ ደግሞ ተፈናቅለዋል። ይህ እንግዲህ በኦሮሚያ ክልል በተለይ ከለውጡ በኋላ በዚህ ቀጠና እምነትን መሰረት ያደረገ ጥቃት ተጠናክሮ ቀጥሏል። የእምነት ጥቃት አድራሾቹን በተመለከተም እስከ ሞቃዲሾ አይኤስ እና አልሸባብ ድረስ ሴል ያላቸው እንደሆኑ ትላንትና በደረሰው መረጃ እንግዲህ ይፋ ተደርጓል። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃግብር እስከምንገና ድረስ